ሄሎ ራስሽን ካሳመንሽ እኮ ትችያለሽ። ራስሽን ካሳመንሽ ትችያለሽ። ችለሽ እኮ አይተሽዋል። ችለሽ ደግሞ እኛም አይተናል እኮ ከያብ ስራ ጋር በመካከል በተጣላችሁ ጊዜ ወዲያውኑ አደለም እንዴ? ከውስጥ ሲያወጣሽ ወዲያውኑ አደል እንዴ? ፎቶዎቹን ሁሉ ካጠገብሽ ስታርቂ የነበረው። አልፎ አይመለከትም አይመለከተም። ምርጫው እሷ ነው። ምረጂ፣ ምረጂ። በቃ እኔ ምን ማለት ነው ኦ ያብ የታየኝ እውነት ለመናገር ልዑልና የአቡ ስራ የተረባረቡበትን ይህንን የአበባ መስጠት ፕሮግራም በፍጹም አላየሁትም ነበር። ይህ ማለት እንግዲህ ሄሉ ልዑል እንደሚያፈቅራት ጠንቅቃ ታውቅ ነበረ ማለት ነው። እኔ እኮ ልዑል እንደሚያፈቅራት የምታውቃል መሰለኝም እና ስታዲያ ሁለት አፍቃሪ ባሉበት መካከል እንዴት ነው ነገር ጥግ መድረስ የሚችለው ብላ አስባ ነው ሄሉ ይህን ያህል ርቀት ስትጓዝ አንዱን ያልመረጠችው አንዱን ያላስወገደችው ለምንድን ነው የአብስራን ከመረጠች እኮ ልዑልን ከእንደዚህ አይነቱ ሁኔታ እንዲርቅ ማድረግ ነበረባት ማለት ነው አይመለከትም እሷንም ምረጅ ምረጅ በቃ ሰላም ጤና ይስጥልኝ። እንዴት አላችሁ? የምክርቲው ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማቸው እንዴት ነው? እግዚአብሔር ይመስገን፣ እኔ ሰላም ነኝ። እስቲ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። በተደጋጋሚም ደግሞ መታችሁ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ዛሬ ሰብስክራይብ እንድታደርጉ አስታውሳችኋለሁ። እንግዲህ መግቢያው ላይ እንደተናገርኩት ይህንን የአበባ መስጠት ፕሮግራም ቪዲዮዋን በፍጹም አላየሁትም ነበረ እና ልዑል ማናት ሄሉ የተረዳችው አንድ ነገር አለ። የአቡም አፍቃሪዋ ነው። ልዑልም አፍቃሪዋ ነው። በሁለት አፍቃሪዎች መካከል ሆና አንዱን አፍቃሪ በመረጠች ጊዜ አንዱን አፍቃሪ ከሷ አጠገብ ማራቅ ነበረባት። ይህንን ማድረግ ስላልቻለች ነው ዛሬ የሄሉ መጎዳት ዛሬ የሄሉ እንደዚህ በአደባባይ ላይ እንደዚህ የመሆኗ ትልቁ ችግርና ትልቁ ስህተቷ። የአብን ከመረጠች ልዑልን ከእንደዚህ አይነት ህይወት ውስጥ እንዲወጣ ማድረግ ነበረባት። ልዑል ከእንደዚህ አይነት ህይወት እንዲወጣ ባላደረገችበት ሁኔታ ልዑል የትኛውንም ነገር እየፈጠረ እሷን ከያብ ስራ ለመለየት ስራ ቢሰራ እኮ የሚገርም ነገር አይደለም። ስለሚፈልጋት ነው ስለሚፈልጋት ነው። እሷ ልዑልን እንደማትፈልገው ነገራ። ልዑል ከእንደዚህ አይነት ሀሳብ እንዲወጣ ማድረግ የነበረባት እሷ ብልጥና ብልህ መሆን የነበረባት እሷ ናት። ስለዚህ ሁለቱም አፍቃሪዎች ሆነው ሁለቱም በአንድ ቀን አበባ ይዘውላት መተው እሷ አንዱን በመረጠች ጊዜ ያኛው ደግሞ ተበለጥኩኝ፣ ተናኩኝ በሚል ስሜት ከመረጠችው ሰው እንድትለያይለት ነው የሚፈልገው። በቃ ይሄ የሰው ባህሪ ነው። ስለዚህ የአቡና እሷን ለማለያየት ብሎ ሄሉን በእንደዚህ አይነት ጡዘት ውስጥ እንድትገባ አድርጓታል። ሄሉ መጀመሪያ ላይ ትልቅ ስተት ተሳስታለች። ልዑል ለምን አፈቀራት አልልም፣ የአቡም ለምን አፈቀራት አልልም። ሁለቱም የማፍቀር መብታቸው ነው በቃ የተሰጣቸው ከፈጣሪ ዘንድ የተሰጣቸው የማፍቀር ነገር ነው። በቃ የተሰጣቸውን አፈቀሯት። ሁለቱም አፈቀሯት። እሷ ግን አንዱን መርጣ አንዱን ስትመርጥ አንዱ ከዚህ አይነት ሁኔታ እንዲወጣ፣ ከዚህ አይነት ሀሳብ እንዲወጣ እና በዚህ መልኩ ከአጠገቧ እንዲርቅ ማድረግ የነበረባት እራሷ ነበረች። እና ሁለት አፍቃሪ ባለበት መካከል ነገር እንዴት ሰምሮ ሊሄድ ይችላል? ነገር እንዴት ግብና ጥግ ላይ ሊደርስ ይችላል? እንግዲህ ምረጪ፣ አበባ ይዘው ምረጪ ባሏት በዚያ ቀን በዚያ ቀን ምርጫውን ማካሄድ ባትችልም፣ ግን በሌላ ቀን ምርጫዋን አሳውቃለች። ለየአብስራ ምርጫዋን አሳውቃ እንግዲህ በምርጫዋ መሰረት ነው ያንን ሁሉ ሂደት ሲሄዱ የነበረው ማለት ነው። የአብስራን ስራን መርጣ በምርጫዋ መሰረት ይህንን መንገዳቸውን ሲጓዙ ግን ልዑልን በሚገባው ቋንቋ ነግራ ከዚህ አይነት ሁኔታ ውስጥ እንዲወጣ ማድረግ ነበረባት። ልዑል ከአፍቃሪነቱ ባልወጣበት ሁኔታ ከአቡ ጋር የጀመረችው መስመር ጥግ ይደርሳል ብሎ ማሰብ አስቸጋሪ ነው። የአብስራን መርጣ ልዑል የሚነግራትን ልዑል የሚመክራትን እየሰማች የምትሄድ ከሆነ ያው እንደዚህ አይነት ሁኔታ ነው ሊገጥም የሚችለውና፣ ሄሉ ዛሬ ያለችበት ትላንትና በተለቀቀው ቪዲዮ ላይ እንደዚህ ሆና እሷን ማየት እጅግ በጣም ነው የሚከብደው። እጅግ በጣም በዚህ መልኩ እኔ በፍጹም ትሆናለች እንደዚህም ትደርሳለች ብዬ አልጠበኩም። ለእሷ አዲስ አይደለም እኮ ይህ ሶስተኛዋ ነው። ልምድ ነበራት እኮ በቃ ያኛውም አለፈ ይሄኛውም አለፈ፣ ይሄም ደግሞ ያልፋል እኮ ሄሉ። ሌላ ነገ እኮ ሌላ ቀን ነው። ነገ ደግሞ የተሻለ እጅግ የአማረና እጅግ የተዋበ ይመጣል። ዛሬ እንደዚህ ሆኖ ልክ በቃ አንድ ወንድ በምድር ላይ ያለ እስኪመስል ድረስ ወላድ በድባብ ትሄድ። ስንት ጥሩ ጥሩ አመለካከት ጥሩ የሆኑ ሰዎች ወንዶች ስንቶች አሉ እኮ ለአንድ ወንድ ላይ አብስራ ተብሎ ብላ ዛሬ እንደዚህ አይነት ሁኔታ ውስጥ ወርዳ እሷን ማየት እጅግ በጣም ከባድ ነው። እጅግ በጣም ከባድ። እንደዚህም ደግሞ አይጠበቅም። ሚዲያ ላይ አደባባይ ላይ በእንደዚህ አይነት መልኩ መውጣት ራሱ በዚህ መልኩ አትታወቅም። በማትታወቅበት መልኩ ራሷን ገልጣ እንደዚህ መሆን የለባትም። በቃ የአብስራ ሄዷል። አሁን ማድረግ ያለባት ነገር የአብስራን ከውስጧ ማስወጣት ብቻ ነው። ከቻለች እና ልቡ ካላት፣ ይኸው ልዑልማ አጠገቧ አለ፣ የድሮ ፍቅረኛዋ እንዳልክም ደግሞ እያለ ያለው ነገር አለ ቆም ብላ አስተውላ ማድረግ ከራሷ ጋር ተማክራ። በዚህ ጉዳይ ከማንም ጋር ምክክር አያስፈልግም፣ ከራሷ ጋር ተማክራ ይጠቅመኛል፣ ለኑሮዬ ይሆነኛል፣ ለትዳሬ ይሆነኛል ያለችውን ከሁለቱ መካከል ወይም ደግሞ ሌሎችም ካሉ መርጦ የራስ ማድረግ በጥንቃቄ መያዝ እንጂ አሁን በያብ ስራ ላይ አንድ ጊዜ መኪና ውስጥ እገባለሁ አንድ ጊዜ መጠጥ ደርድሮ ልክ እንደ ጠጋበኛ ጎረምሳ በአደባባይ መጠጥያ እንደቀደቁ መታየት ማለት ይሄ ከእሷ የሚጠበቅ አይደለም ሰውን ከእሷ የሚጠበቅ አይደለም። በዚህ ልክ ትወርዳለች ብሎ ማንም የሚያስብ የለም። ምን ማለት ነው? እንዲህ አይነቱ ነገር ክብር አይደለም። ቫሊውን ዝቅ ያደርጋል እንጂ ወደ ከፍታም የሚያመጣ ነገር አይደለም። እንደዚህ አይነት ሁኔታ ሲፈጠርባት መጠንከር ብርታቷን፣ ጥርካሬዋን፣ ጉብዝናዋን ለማሳየት መጣር እንጂ እንደዚህ አይነት አደለም በሴቱ ይቅር እና በወንዱ ላይ በሚያስጠላ አይነት ድርጊት ላይ መገኘት ማለት ይሄ ነውር ነው በቃ ሴትነትን ራሱም የመጠን አደለም ስለዚህ ልዑልን እማን ነው የአብስራን ተይ በቃ ሄሉ የአብስራን ተይ በቃ እዛ ጋም ሌላ ህይወት አለ የአብስራውን ወደ አንቺ ቢመጣ ደግሞ በአንቺ አይነት መንገድ የምትሄድ ልዩ የምትባል ሴት አለች አሁን ሁለታችሁም ራስ ወዳድ ሆናችሁ ችግር ፈጥራችኋል ልዩም ራሷን ነው የምትወደው አንቺም ራሷን ነው የምትወደው የምትውጂው እዛ ጋም ላለችው ሴት አስብ ሄሉዬ። ያችም ተጎጂ መሆን የለባትም። የአቡ ስራ ብቻውን ቢሆን ኖሮ ያንቺ እንደዚህ መሆን ምናልባት ሊመልሰው ይችል ነበር፣ ግን አሁን የአቡ ስራ ብቻውን አይደለም፣ ወደ ፍቅረኛው ወደ ድሮ ፍቅረኛው ሄዶ ገብቷል። ስለዚህ የአንቺ እንደዚህ መሆን የአብስራን ድጋሚ ወደ አንቺ እንዲመለስ ሊያደርገው የሚችል አይመስለኝም ሄሉዬ ብቻውን ቢሆን ኖሮ ወደ ድሮ ፍቅረኛው ባይመለስ ያልተመለሰ ቢሆን ኖሮ ምናልባት በእርሱ ላይ የአንቺ እንደዚህ መሆን በእርሱ ላይ የሚፈጥረው ነገር ኖሮ ወደ አንቺ የመመለስ አዝማሚያ ሊያሳይ ይችል ነበር አሁን ግን የአንቺ እንደዚህ መሆን ራስሽን ከመጉዳት ውጪ ምንም የሚያመጣው ምንም የሚጠቅመው ጥቅም ስለሌለ ሄሉ ራስሽን ጠብቂ፣ ራስሽን አክብሪ ሄሉ። ስለዚህ አሁን በቃ አንቺ ማድረግ ያለብሽ ነገር አንድና አንድ ነገር፣ ልዑልን ማን ነው የአብስራን ከሀሳብሽ ከአይምሮሽ ከልብሽ ፍቀሽ አውጭ። በቃ ትዝታዎቹን ሁሉ ካጠገብሽ አስወግጂ አስወጪ። እዚ ጋር እንደዚህ ጣልቃ ገብቼ የምናገርበት ምክንያት ማን ነው የአብስራ እዛ ጋር ሌላ ሕይወት ስላለው ነው። የአብስራ ሌላ ሕይወት ባይኖረውና ዝም ብሎ አንቺን ትቶ ወጥቶ ሄዶ ቢሆን ኖሮ ይህንን ነገር መናገር አልችልም አልደፍርም ነበር። አሁን ግን የአብስራ እዛ ጋር ሌላ ሕይወት አለው፣ ሌላ ኑሮ አለው፣ ሌላ ትዳር ሊመሰርታት የሚፈልጋት ሌላ ሴት አለች። ስለዚህ ነው በቃ እሱ ከሌላ ሴት ጋር ስለሆነ ከውስጥ ሻውጩ የምልሽ ለዛ ነው። የአብስራ ብቻውን ቢሆን ኖሮ ግን ከውስጥ ሻውጩ ብዬ ይህንን ምክር ላንቺ ልመክር አልነሳም። አግባብም ተገቢም ስላልሆነ ማለት ነው። ሄሉ ራስሽን ካሳመንሽ እኮ ትችያለሽ። ራስሽን ካሳመንሽ ትችያለሽ። ችለሽ እኮ አይተሽዋል። ችለሽ ደግሞ እኛም አይተናል እኮ ከያብ ስራ ጋር በመካከል በተጣላችሁ ጊዜ ወዲያውኑ አደለም እንዴ ከውስጥ ሲያወጣሽ ወዲያውኑ አደለም እንዴ? ፎቶዎቹን ሁሉ ካጠገብ ስታርቅ የነበረው አልፈልግም ብለሽ ቆርጠሽ የነበረው እሱ በሄደው እርምጃ፣ በተራመደው እርምጃና እናትና አባትሽ ባሉሽ ነገር አደለ እንዴ ወደ እርቅ የመጣሽው? ስለዚህ የሚቻል ነገር እንደማይቻል ለምንድን ነው የምትቆጥሬው? ይቻላል፣ በቃ ችለሽ አይተንሻል፣ ችለሽም አሳይተሻል። አሁንም ቁረጪ፣ ይቻላል። የአብስራ ወደ አንቺ በመጣ ጊዜ ልዩ ትታ ነበር አይደለ? ትታ ነበረ፣ በቃ ትታ ነበር። ስለዚህ አሁን የአብስራ ከአንቺ ይልቅ ልዩ መርጦ ስለሄደ አንቺም ተያ፣ በቃ ቻይ። አንቺም ሴት ነሽ፣ እሷም ሴት ነሽ ነች፣ አይደለ እንዴ? በቃ አንቺም አሳይ፣ ችሎትሽን ብቃትሽን አሳይ፣ ቻይ። ከዚህ ነገር ውስጥ ውልቅ ብለሽ ውጪ። ቤተሰቦቼ ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ በዋናነት ግን ይሄ ምክር ለሄሉ ይጠቅማል ብላችሁ የምትሉ ከሆነ ለሄሉ እንዲደርስ የተቻላችሁን ሁሉ እንድታደርጉልኝ ስል ጠይቃለሁ እንዲሁም ደግሞ የሄሉን አድራሻ ወይም ስልኳን የምታውቁ ሰዎች እባካችሁን ተባበሩኝ ሄሉን ማግኘት ስለመፈልግ ማለት ነው